ክብራት ክብራትና ክብራን ዛሬ ስለዚህ አክሲስ ጊምባል አጠቃቀም አጠቃላይ ሴት አፕ እና እንትኑን በአማርኛ ይዤላችሁ ቀርብ ያለው ምክንያቱም እስከዛሬ ድረስ ዩቲዩብ ላይ ስለ አክሲስ ጊምባል አጠቃቀም በብዛት ያለው በእንግሊዝኛ ስለሆነ አማርኛ ሴት አፕ ማድረግ ያው ለእናንተ ስለሚያስፈልጋችሁ ይዤላችሁ መጥቻለሁ። የነሰሚኑ አካሉ አብራችሁን ቆዩ። በቅድሚያ ማድረግ ያለባችሁ ነገር እዚህ ጎግል ፕሌይ ላይ ጊምባል ፕሌይ የምትል አፕሊኬሽን አለ። ጎግል ፕሌይ ላይ በመግባት እሷን አፕሊኬሽን ዳውንሎድ ታረጋላችሁ። እሷን ዳውንሎድ ካረጋችሁ በኋላ ቀጣይ ምንድን ነው ማድረግ ያለብን የሚለውን አሳያችኋለሁ። አብራችሁን ቆዩ። እሺ ቀጥታውን እንሄዳለን ወደዛ። እቺን ማኑዋል አለች። ማኑዋሉ በሙሉ ማንበብ አለባችሁ። አንዳንድ አንድ ሴት አፖች የሚጠቅሟችሁ ነገር ስላሉ ይሄን ማኑዋል ታነባላችሁ ማለት ነው። ከዛ በኋላ በዚህ ቻርጀር ለሁለት ሰዓት ያክል ቻርጅ ማድረግ አለባችሁ ማለት ሁለት ሰዓት ቻርጅ መደረግ አለበት። እኔ ቻርጅ አደርገዋለሁ ቀደም ብዬ። ከዛ በኋላ ቻርጅ ካደረጋችሁ በኋላ ቀጥታ የምታደርጉት ነገር ምንድነው? እችኛዋን መግጠም ማለት ነው። ይህን ከገጠማችሁ በኋላ እንግዲህ ስልካችሁን ታመጣላችሁ። ስልካችሁን ታመጡና እች ካሜራ የኋላዋን ትንሽ ብችሉ በሶፍት ካልቻላችሁ በልብሳችሁ እንደዚህ አድርጋችሁ ካሜራውን መጥረግ ይኖርባችኋል ማለት ነው። ከዛ እዚህ ጋር እንገጥመዋለን ማለት ነው። እዚህ እንዳይልብን እንደዚህ እንዳይወድ ማስተካከል አለብን ማለት ነው። ለማስተካከል ምን ምን የምንጠቀሙ፣ እቺኛዋን እቺኛዋን እቺን እንፈታለን ማለት ነው። እቺን እንፈታና እንደዚህ እናሰፋዋለን ማለት ነው። ከዛ አሁንም እስከሚመጣልን እንደዚህ ይመጣልን ማለት ነው። እንደዚህ ከመጣልን በኋላ እናወረዋለን ማለት ነው። ከዛ ብሉትዛችንን እንከፍታለን የጊምባል ኮኔክት እናደርገዋለን ማለት ነው። ከዛ አፕሊኬሽኑ ላይ በመግባት ይሄንን እንከፍተዋለን ማለት ነው። አሁን እንግዲህ እንትን ብለናል ሴት አፑን ጨርሰናል ማለት ነው። ያው በዚህ አይነት መልኩ እየተዟዟርን መቅረጽ እንችላለን ማለት ነው። እንደዚህ የፌስ ዲቴክተር አብሮ ስላለው እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም እንግዲህ እንደምትመለከቱት ፌስ ዲቴክተር አለው ወርታች ማድረግ ሲፈልጉ እቺኛዋን ወርታች ጫን እንድትላላችሁ ማለት ነው። እንደዚህ ወር ላይ ከፍ ማድረግ ስፈልጉ እንደዚህ ነው። በቃ በዚህ እችኛዋ ብቻ ሴት አፑን እየተጠቀማችሁ እንደፈለጋችሁ ማዟዟር ትችላላችሁ ማለት ነው። አሪፍ ነው። ይመቻችሁ እንደወደዳችሁ ተስፋ አረጋለሁኝ። ከዚህ በተጨማሪ እንግዲህ ዩትዩብ ላይ የሚለቀቁ ቪዲዮዎቻችንን በማየት ላይክ፣ ኮሜንት በማድረግ ድጋፋችሁን አሳዩ። ከዛ በተጨማሪ ቲክቶክ ላይም ፎሎ በማድረግ ተከታዮችን እንዲበዛ አድርጉ። ምነሰሚነው አካሉ ነኝ። መልካም ቀን ሰላም ዋሉ። እንግዲህ ጊምባላችሁን በማስተካከል ሴታፑን በእንደዚህ አይነት መልኩ ሴታፕ በማድረግ ለምትፈልጉት አገልግሎት እንደዚህ ጥራት ያለው ቪዲዮ መቅረስ ትችላላችሁ ማለት ነው። የትኛውን ቦታ ላይ ብትንቀሳቀሱ የካሜራ ሼኪንግ እና ቀረጻችሁ ከፍሬም ውጭ እንዳይሆን ያደርገዋል ማለት ነው። ዋናው ጥቅሙ እሱ ነው ማለት ነው። ከፍሬም ውጭ አይሆንም። እንደፈለጋችሁ ብትንቀሳቀሱ ፌስ ዲቴክተር ስላለው መጠቀም ትችላላችሁ ማለት ነው። ስለዚህ አሪፍ ነው፣ ተጠቀሙበት ለማለት ያክል